ታመሻችሁ። በጣም ደስ ብሎኛል። ሁላችሁም እንደምታውቁት ቅዱስ ያሬድ ከሞዛርት በፊት ከቤትሆቨን በፊት ሙዚቃን የጻፈ የቀመረ ያስተማረ ሊቅ ሰው ነው። ይህ ሊቅ ሰው የመፍጠር አቅሙ ብቻ ሳይሆን ከተፈጥሮ የመማር አቅሙም ብዙ ስለሱ እንድናስብ እንድንማር እንድናስተውል ያስገድድ ነበረ። ነገር ግን ቅዱስ ያሬድ በጥበቡ ልክ በእውቀቱ ልክ ባበረከተው ሙያ ልክ እናቀዋለን ወይ? እኛ ማወቃችን ብቻ ሳይሆን ዓለም እንዲያቀውስ አድርገነዋል ወይ? ቅዱስ ያሬድን አናቀውም፣ አላሳወቅነውም። ለምን የተባለ እንደሆነ እኛ ለራሳችን ነገር ብዙ ምቾት ስለማይሰማን ለራሳችን ለሆነ ነገር ብዙ ዋጋ ስለማንሰጥ ይሆን ይሆን ወይ ብዬ ይህን በጥያቄ ያልፈዋል። ሰሞኑን ሲንጋፖር ቆይተን በብዙ ቀናን፣ ተቆጨን፣ ተናደድን፣ አዘን ግን ምን ይዘው ነው የሰሩ ሲባል ከውሃ ቦታ አንሷቸው ሪክሌም ያደረጉ አፈር እየሞሉ ሰሩ። እኛ ግን አፈሩም ተሰጥቶን ውሃውም ተሰጥቶን መትከል አቃተን። ያደነቅነው ነገር ተፈጥሮ ነው። ለምንድን ነው እንደዚህ የሆነው? ኢትዮጵያውያን ለምንድን ነው እንዲሰነፍ ነው ብለን ብንጠይቅ እና የአባቶቻችንን ተረቶች፣ ምሳሌዎች፣ አነጋገሮች ብንሰማ የሚያስተምሩ ስነቃሎች በእኛ ስላልተለመደው አይደለም። ብዙ ስነቃሎች አሉ፣ እንድናስታውስ፣ እንድናስብ የሚያደርጉን። ከሞኝ ደጃፍ ሞፈር ይቆረጣል። ለምን ተባለ? ለማን ተባለ? ማን ነው ሞኝ? የሞኝ ሰፈር ውሃ ዝም ብሎ ይፈሳል። ማን ያለው? ለምን ተባለ? ከተባለስ ለምን አልጠየቅንም? ለምን አልተማርንም? ጠጠርን ሞኝ ወረውረዋል፣ ብልህ ደግሞ ይለቅመዋል። ለምን ተባለ? በአማርኛ ለምንድነው የማንጠይቀው? ማን ጠይቀው ነው የማንመረምረው ያላችሁ እንደሆነ ወደ ደ ውስጥ የሚመጣው? እኛ ኢትዮጵያውያን ትናንትና ነበረን ዛሬም አለን። ነገም ይኖረናል። ትልቁ ችግር ግን ከትናንትና ወደ ነገ የሚያሸጋግር ድልድይ የለም። ከዛሬም ወደ ነገ የሚወስድ ድልድይ የለም። ሰው ደግሞ ትናንቱ ከዛሬው፣ ዛሬው ከነገው መተሳሰር ካልቻለ ከመቅናትና ከመጠየቅ ወጥቶ መልስ ማበርከት ይቸገራል። በአንድ ሀገር የተጻፈና ብዙዎች የሚናገሩት ወደ ኋላ በአንድ አይኑ የሚያይ ማህበረሰብ የሚያይ ሀገር ብልህ ነው፣ አስተዋይ ነው፣ ጥበበኛ ነው ይላል። በአንድ አይናችን ወደ ኋላ ማየት የሚያስፈልገው ብላይንድ ስፖቶቻችንን ለማወቅ ብቻ ሳይሆን ድልድዩ ሳይሰበር ትናንትናና ዛሬ የተሰናሰለው ወደ ነገ መሸጋገር እንድንችል ስለሚያስችሉ ነው። እዚህ ቦታ ዛሬ ለመገኘት አንዱ ምክንያት ትናንትን በአንድ አይን ለማየት የሚያስችሉ ሁለት ኩነቶች ስለተፈጠሩ ነው። አንደኛው ቅዱስ ያሬድ መታወሱ በሱ ስም በሚጠራው ትምህርት ቤት መገኘቱ እና ይህንን ታላቅ ሰው መልሰን ብናወሳው ብናስበው ለሚቀጥለው ትውልድ ጠቃሚ ስለሆነ ነው። ሁለተኛው ይህ ቦታ የተሰየመው በፕሮፌሰር አሸናፊ ከበደ ነው። ፕሮፌሰር አሸናፊ ታዋቂ ኮምፖዘር ስለሆነ ብቻ ሳይሆን የዚህ ትምህርት ቤት የመጀመሪያው ዳይሬክተርም ጭምር ስለሆነ ነው። ወደኋላ በአንድ አይናችን አይተን ግን አልቆምንም። የዛሬውን በሙያው ሁላችን የምናምንበትን ግርማ ይፍራሻዋን ደግሞ ድልድዩን እንዲዘረጋ አድርገን ነው ያደራጀነው። ይህ ልምምድና አሰራር በሁሉም ተቋሞቻችን ሙያን፣ ታሪክን፣ ዛሬን ወደ ነገ በሚያሸጋግር መልኩ ብንሰራው እኛ የምንቀና ሳንሆን የምናስቀና ልንሆን እንችላለን ማለት ነው። ብዙ ሀገር ብዙዎቻችሁ እንደምታደርጉት እኔም ስሄድ ብዙዎች የበረከተ ቱሪስት ያላቸው ሀገራት ታሪክ አላቸው። የዛሬ መቶ ዓመት፣ ሁለት መቶ ዓመት፣ ሶስት መቶ ዓመት የተሰራ ሕንፃ፣ የተሰራ ከተማ ታሪክ አላቸው። ግን ብዙዎቹ የሰለጠኑና ብዙ ቱሪስት የሚስቡ ሀገራትና ከተማዎች የእነሱ የሚባል ባህል የላቸውም። እኛ ጋር ሰው ሲመጣ ታሪክም አለ ባህልም አለ አለባበሳችን። ለምሳሌ ቡና ዝም ብሎ ማሽን አያፈላም። ኢትዮጵያ የመጣ እንግዳ በክብር ስንቀበል በቤታችን ቡና ቆልተን አሽትተን ወቅተን እናጠጣለን። ለምንድን ነው እኛ ያለን ነገር ወጥቶ ታሪካችን ከባህላችን ተሰናስሎ አሁን ላለው ትውልድ ጠቃሚ በሆነ መንገድ መጠቀም ያልቻል ነው የሚለውን ነገር አብዝተን መጠየቅ የምንችለው በኪነ ጥበብ ነው። ኪነ ጥበብ አርቃ የመጠየቅ አርቃ የማየት አቅም አላት። እራሱ ቅዱስ ያይድ እንዳደረገው ማለት ነው። እዚህ ትምህርት ቤት የምትማሩ የምታስተምሩ ሰዎች በዚህ አጋጣሚ አደራላችሁ። የምንፈልገው ነገር መጀመሪያ ንቁ፣ ቀጥላችሁ ደጋግማችሁ አንቁ። ያልነቃ ማህበረሰብ ለማኝ ነው። ያልነቃ ማህበረሰብ በሌሎች አጀንዳ ሲባላ የሚኖር ነው። ሙዚቃ፣ ኪነ ጥበብ ያነቃል፣ ያስተምራል። የሚያስተምረው አንድ ሰብሳቢ የሆነ ወደ አንድ ማድ የሚወስደንን ትርክት ለመገንባት ያግዛል። የራሳችን ቫሊዩ እንዲኖረን ለማስተማር ያግዛል። ሀገራችንን፣ ባህላችንን፣ ከተማችንን እርስ በርሳችንን መዋደድ እንድንችል ሙዚቃ በብዙ ያግዛል። እንደዚህ አይነት ፓወር አለው ሙዚቃ። ይሄን ተጠቅመን ትውልድ ልንሰራበት ይገባል። እነግርማ ኢትዮጵያውያንን በማንቃት ወደሚሰበስብ ነገር በመውሰድ ከሌሎች አጀንዳ ወጥተን በርትተን ሰርተን የማን ለምን ህዝቦች እንድንሆን ማገዝ ይኖርባቸዋል። ከተማችንን ብዙ እያፈራረስን ነው። አሁን እየሰራ ነው አላችሁ። ብዙ እያፈራረስን ነው። ፒያሳን ስናፈራርስ አንድ ወዳጄ በጣም ፈርቶ መጣ። ምን አስበህ ነው ይህን ያፈረስከውን አመድ ማንሳቱ ራሱ አይከብድህም ወይ? እንኳን መስራቱ ያስፈራል እኮ አለ። እውነት ነው። የሚያስፈራውን ካልተጋፈጥን የምንፈልገውን አናገኝ። ብዙ የሚያስፈሩ ነገሮች አሉ፣ ግን መጋፈጥ ያስፈልጋል። የምንጋፈጠው ልባችን እኩይ ነገር እያሰበ ሳይሆን መልካም ነገር እያሰበ መሆን አለበት። ያን እያሰበን ካደረግን እንከናወናለን። የዛሬ ሶስት ዓመት አራት ዓመት አምስት ዓመት በእርግጠኝነት ብዙዎች ሊጎበኙት የሚፈልጉት ከተማ እኛ እንሰራለን። ግን የተሰራው ከተማ ጥበብ ካልታከለበት በቀር ሰው ትኬት ቆርጦ እኛ ጋር አይመጣ። እኛ ጋር መጥቶ የሚያየን የሚታይ ጥበብ፣ የሚጣፍጥ ቀይ ወጥ፣ የተለየ ዶሮ ወጥ፣ የቡና አሰራር እና መሰል ነገሮች ሲታከሉበት ይህ ትምህርት ቤት ያን በማንቃትና ብዙዎች መጥተው ከማያልቀው ከማይጠገበው ባህላችን ታሪካችን መማር እንዲችሉ እንዲያግዝ ያን ማድረግ ሙዚቀኞች ሚናቸው እንደሆነ። ከሚጮህ ነገር ጋር ማስጮህ የግራጫ ወይ የብጫ ጆርናሊዝም ጥበብ ነው፣ የሚያስጮህ ነገር ማስጮህ። ሙዚቃ እንደዛ አይደለም። ሙዚቃ የማይታይ ነገር ማሳየት ነው፤ ያልገባን ነገር እንዲገባን ማድረግ ነው። እሱን ማድረግ እንድትችሉ እና እንድታስችሉ አደራ ማለት ፈልጋለሁ። በመጨረሻ እዚ ያላችሁ ሰዎች ኢትዮጵያ ብዙ ፈታኝ ሁኔታ አለባት። የሚያስፈራ የሚያስደነግጥ ሁኔታ አለባት። ያ የሚያስፈራ የሚያስደነግጥ በብዙ ነገር የተሞላውን ነገር በእውቀት፣ በጥበብ፣ በማስተዋል ከተጋፈጥ ነው የበለጠች ኢትዮጵያን ድልድዩ ያልተሰበረች ኢትዮጵያን መፍጠር እንችላለን። እኔ በእርግጠኝነት መናገር የምችለው ኢትዮጵያ ትበለጽጋለች፣ ኢትዮጵያ የስንዴ ልመና ታቆማለች፣ ኢትዮጵያ ለብዙዎች መስህብ ትሆናለች። ያ የሚሆነው ግን አሮጌ፣ ቆሻሻ፣ የከረፋውን ነገር አራክፈን እየተውን የይበጀንንና የሚያስፈልገንን ነገር እየገነባን ስንሄድ ነው። ያን ለማድረግ መቁረጥ፣ መስራት ያስፈልጋል። በሰዎች እንደምንቀናው ሰዎች ወደኛም እንዲቀኑ እንደዚያ አይነት ስራ ያስፈልጋል። ደግነቱ ደግነቱ ሲንጋፖር በነበረን ቆይታ ሲንጋፖር ላይ ልክ እንደኛ በጣም አስቀያሚ ቦታዎች እያፈረሱ ሲሰሩ ልክ እንደዚህ እንደኛ በጣም ብዙ ጫና እና ጭቅጭቅ ነበረባቸው። ቀላል አልነበረም ስራው ሲሰራ ብዙ ነገር ነበር። ያ በዚያ ሁኔታ ውስጥ ተሻግረን መለወጥ የምንችለው ነገር የሚጨበጥና የሚታይ ከሆነ ፍሬው ጣፋጭ ይሆናል። አንዱ የተማርነው ነው። ነገር አስቸጋሪ ቢመስልም ጨክነንና በርትተን ከሰራን ነገር መለወጥ ይቻላል የሚል እምነትና ስንቅ ነው ይዘ የመጣ ነው። እዛ ግንደኛ እንደኛ ቀልድ የለም። ዝም ብሎ አልጸዱም። ዝም ብሎ አላማረባቸውም። በጣም ጠንከር ያለ ድህነትን የሚጠየፍ ቆሻሻን የሚጠየፍ ስርዓትም ዘርግተው ነው። እኛ አሁን ለጊዜው ምን ለምናችሁ ምንድነው በየመንገዱ መኪና ያላቸው ሰዎች ውሃ ጠጥተው ላስቲክ ሲወረውሩ ዝም ብላችሁ አትሂዱ። ሰው የራሱን ሀገር ሲያቆሽሽ ዝም ብላችሁ አትሂዱ። ትክክል አይደለም፣ አንሳው በሉት። በየመንገድ ላይ ያለውን መጸዳዳት እንዲሁ መከልከል ስለማይቻል እንደሰማችሁ ተሽንት ቤት ዘመቻ ጀምረናል። እሱን ከሰራን በኋላ እሱ እያለ የሚያቆሽሽ ሰው ካለ ደግሞ ሁላችሁም የለም፣ አገራችንን አታሽታት፣ አይፈቀድም ማለት እንልመድ። ያን ሰዎቻችን ለማቅናት ልጆቻችን ለማስተማር ከተጠቀምንበት እና ሙዚቃ ደግሞ ስራውን ከሰራ ያማረ፣ የማይሸት የተለወጠ ከተማና ሀገር መፍጠር ይቻላል የሚል ተስፋ አለኝ። ስለተገናኘን በጣም በጣም ደስ ብሎኛል። መልካም ምሽት ይሁንላችሁ። አመሰግናል